ሰፈራችን ሰፈራችን ሰፈራችን የከተማችን መገለጫ ነው። ታሪክ ነው። ቀለም ነው። መልክ ነው። ሰፈራችን የእኛነታችንም መሰረት ነው። ማስታወሻ፣ መኖሪያም ነው። በዚህ ዝግጅት ስለ ሰፈራችን የሚያወሱ መልከ ብዙ ጉዳዮችን በወግ እንይዛለን። ሰፈር ላይ እንቆያለን። ሰፈራችን አባ ኮራን ሰፈር የታሪክና የባህል ማህደር ክፍል አንድ። ሰላም ለእናንተ ይሁን፣ የወይ አዲስ አበባ አድማጮች። አዲስ አበባ ታሪክ የተከዘነባት ትውልድን ከትውልድ የምታስተሳሰር በትዝታ በአሁናዊ የህይወትና የኑሮ ትግል የተመላሽ ከተማ ብዙዎቻችን የምናውቃት በሰፊ መንገዶቿ በረዣዥም ሕንፃዎቿና በፍጥነት በሚለዋወጠው መልኳ ነው። ነገር ግን ከዚህ ዘመናዊ ገጽታዋ ጀርባ የከተማዋን ነፍስ ሥነ ልቦናዊና ማኅበራዊ ሥርዓት የሚገልጹ ጥንታውያን ሰፈሮች አሉ። እነዚህ ሰፈሮች የሕይወት ሙዚየሞች ናቸው። እያንዳንዱ ሰፈር የራሱ የሆነ ታሪክ፣ የራሱ የሆነ ትስስርና የራሱ የሆነ የሕይወት ጉዞ አለው ዝርያቸው እንደ ተመናመነ እንስሳት ወይም እጽዋት እየመሰሉ ከመጡ የአዲስ አበባ ከተማን እድገትና ታሪክ ከሚያሳዩ ከነዚህ ጥንታውያን ሰፈሮች መካከል አንዱ የሆነውን አባ ኮራን ሰፈርን እናስቃኛቸዋለን። ለፒያሳና ለመርካቶ እጅግ ቅርብ የሆነውንና በአራት መንትያ መንገዶች ወደ አራት የከተማችን አቅጣጫዎች የሚወስዱ ይህ ሰፈር ጥንታዊና ታሪካዊ ቦታ ነው። ከዘመናዊው የከተማችን መልክ በተለየ ሁኔታ የድሮውን አዲስ አበባ ገጽታ ባህልና ማህበራዊ ትስስር አሁንም ድረስ የሚያመላክት ነው። በሰፈሩ ውስጥ ተወልደው ያደጉና ለረጅም ዓመታት የኖሩ እንግዶች አሉን። ወይዘሮ ብርቱካን ፍቅሩ፣ አቶ ካሳውን በቃናና አቶ አክመረዲ ይባላሉ። ስለ ሰፈራቸው ታሪክና ገጽታም ይነግሩናል። አብራቸውን ቆዩ። አባ ኮራን የሚባለው ሰፈር በቀድሞ ከፍተኛ አንድ ውስጥ የሚገኙትን ቀበሌ 01 እና 06ን የያዘ ሲሆን በአሁኑ አስተዳደራዊ መዋቅር በአራዳ ክፍለ ከተማ ወረዳ ሁለት ውስጥ ይገኛል። የሰፈሩን ከባቢያ ወሰን ደግሞ ነዋሪዎቹ ይነግሩናል። አባ ኮራን ሰፈር የሚባለው በከፊል በቀድሞው የቀድሞ ወረዳ አንድ ቀበሌ ዜሮ ስድስት ከሚባለው አካባቢ ትንሽየ አካባቢ ለጊዜው የመለያ ዞኑን አላቀውም። ከዛ ቻካ የተነስቶ ጎጎት ሆቴልን ይዞ በቀጥታ ወደ ዮሐንስ ቤተ ክርስቲያን የሚሄደውን ይዞ በአቶ አበበ ቤት አቶ አበበ ቤት ወይም አሁን በአሁን ሰዓት አንድ እርዳታ ድርጅት አለ፣ የተቀናጀ የሕጻናት እርዳታ ድርጅት አለ። በሱ በኩል ቀጥታ ወጥቶ በአፍሪካ አንድነት ትምህርት ቤት የራስ ምሩን አካባቢ ይዞ ያለ አካባቢ ነው እኔ እስከማቀው አባ ኮራን ሰፈር ውስጥ የሚገኙና የየራሳቸው ስም ተሰጥቷቸው የሚታወቁ ንዑሳን ሰፈሮችን በርካቶች ናቸው ጎጎት አካባቢ ያለው የቀድሞው አባ ኮራን መነሻው ጫፉ ማለት ነው ከእሱ ጀምሮ በክተራ አለ እንደገና ሶዶ ሰፈር የሚባል አለ ላይኛውና ታችኛው ተብሎ ነው ይሄ እንትን የሚለው ከዛ በኋላ በዛው አቅጣጫ ስትሄድ ራስ ምሮ አካባቢ የሚባል አለ ከዛ በኋላ ዞር ስትል ጄኔራል ገሰሰ ወልደ ኪዳን እና ገሰሰ ፊዳ የእሳቸው መኖሪያ ቤት ከሳቸውም ቀደም ብለው ወላጆች አያቶች ጋር አብረው የኖሩ እና አቶ ዶኒ ወልደ ኪሮስ እና አቶ መርሻ የሚባሉ ትልልቅ ሰዎች ነበሩ እነሱ አካባቢ ያሉበት በወዲያ በኩል ደግሞ ግራዝማች ኃይሌ ጊዮርጊስ ከግራዝማች ኃይሌ ጊዮርጊስ ጎን በዚህ በዋናው አስፋልት ላይ የእናቶ ሀይሉ ተክለ ማርያም የሚባሉ ወደዚህ ደግሞ ስትሄድ ታችኛው ሶዶ ሰፈር ወይም ላይኛው ሶዶ ሰፈር እንግዲህ ከሁለቱ አንዱ ነው የሚባለው ደግሞ አለ። እዛ ውስጥ ደግሞ እነ አቶ አለማየሁ፣ ግራዝማች ኃይለ ጊዮርጊስ በዚህ በዋናው አስፋልት ወደ ራስ ምሩ በሚመጣው አስፋልት ከሱ ማቋረጫ አለች። አሁን ድሮ በቀድሞ ስሙ ሲሴፍ የሚባል ድርጅት ያሰራው ላይብራሪ ህንፃ አለ። በሱ መግቢያ ጋር እሱን ይዞ ግራዝማች አይሎ ጊዮርጊስ እዛ አካባቢ የሚታወቁበት ነው። ወጥቶ ወደ አፍሪካ አንድነት በሚወስደው ትምህርት ቤት ማለት ነው። ከዛ ወዲያ ደግሞ አቶ አበበ የሚባሉ አሉ። እጅግ በጣም ሰፊ እንትን ያላቸው እና እሳቸው ደግሞ በአሁኑ ሰዓት የአዲስ አበባ ከተማ አስተዳደር

የሆነ ኃላፊነት ያላቸው አቶ ሽመልስ የሚባሉ የእሳቸው ቤተሰብ ናቸው። የእሱ ቤተሰቦች ያሉበት ነው። እሱን ጠቅላላ ይዞ የእሳቸው የአቶ አበበ ራሱ አቶ ፍስሐ ይባላሉ። እጅግ በጣም በጣም በአካባቢው ላይ ታዋቂ ሰፊ ይዞታ ያላቸው እንዲህ የእነሱ ይዞታ ዙሪያውን ዞሮ በወዲያ በኩል የሚገጥም ነው። ጉልቱ ጋር እስክደርስ ድረስ ቀደም ሲል በእኔ እድሜ የምማቀው የቆዳ በረንዳ አለ። ሌላ አሁንም አለ። ሌላው በጣም የሚታወቀው ደግሞ አግቤስ ይሄ አሁን የሚለው አካባቢ ከተወሰኑ አመታቶች በኋላ የመጣ ስም ነው በፊት ግን ሀግቤስ በፊት ከሀግቤስ በፊት ደግሞ ሰፈሪያን ሰፈሪያን እየተባለ ይጠራ ነበር አካባቢ አዲስ አበባ ሰፈሮች ውስጥ በቁጥር ቀላል የማይባሉት ከፋሺስት ወራሪ ጦር ጋር ለአምስት ዓመታት በዱር በገደሉ በተዋደቁ አርበኞች ስም የተሰየሙ ናቸው። ከእነዚህ መካከል ደጃዝማች ዘውዱ አባኮራና ቤተሰቦቻቸው ይጠቀሳሉ። የሰፈሩ ስያሜ መነሻም የእነዚህ አርበኞች ወላጅ አባት የሆኑት ፊት አውራሪ አባ ኮራን መሆናቸውም ይነገራል። አባ ኮራን የተባለው እንግዲህ ያው ትውልዱ ራሱ መጀመሪያውኑ የመሰረቱ ስለሆነ ነው። እነሱን እንግዲህ የተተነተነውን አላቀውም። እኔ ደጃማ ዘውዱ ላይ ነው የደረስኩት፣ እና እሳቸው ራሳቸው ግዛቱን በሙሉ በእሳቸው ስር መሆኑን አቃለሁ። ደጃማ ዘውዱ ደግሞ ችሎት ተብሎ ወደ ሽሮ መሄዳ መሄጃ ነው እዛ ልል የኃይለሥላሴ ልጅ በመነን ትምህርት ቤት ፊለፊት የእሳቸው ቤት ነበረ። እዛ የእሳቸው ቤት አጠገብ ችሎት ያስችላሉ፣ ለጀማይ ዘውዱ ይሄዳሉ። የቤት መኪና አላቸው። የቤተሰብም እንደዚህ የሰራተኞች የእቃ ምናምኖችም ዚተው አላቸው። በእንደዛ አይነት መልኩ ወንዱም ሴቱም የሞላበት ቤት ፊታውራሪ አውራሪ አባ ኮራንን ተከትለው ከተለያዩ አካባቢዎች በተለይም ከጉራጌ አካባቢ የመጡ ሰዎች በብዛት የሰፈሩበት መሆኑንም ነግረውናል። አባ ኮራንና አካባቢው እንደ ሌሎች ሰፈሮቻችን ሁሉ ማኅበራዊነቱ እጅጉን የተነገረለት ነው። የአንዱ ልጅ ሌላኛው በስጋ ከወለደው ልጁ ሳይለይ ተንከባክቦ የሚያሳድግበት መንገድ፣ ሲስት ገስጾ የሚያቀነበት ክፉና ደጉንም ተጋግዘው የሚሻገሩበት አብሮነት ያበበበት ነው። በሰርግ ጊዜም በሐዘን ጊዜም በሚኖርበት ሰዓት ሁሉም ያለውን አውጥቶ ወንበርም፣ እህልም፣ ጥራጥሬም ሌላውንም ነገር አውጥቶ ተባብሮ ችግሩን የሚገፋበት በሞት ጊዜ ብቻ አይደለም፣ በሕመምም ጊዜ በሕመምም ጊዜ ገንዘብ በማዋጣት የታመመ ሰው የተጎዳ ሰው ለማሳከም ትልቅ ረብርቦሽ የሚደረግበት እና ማህበራዊ እንትኑ የተሳሰረ እና በፍጹም ሊላቀቅ የማይችል እንደውም፣ በአካባቢው አጠራር ይሄንኑ በምን ይገልጹታል? ሳር በሳር ሳር በሳር ነው። ይህኛ አካባቢ ህዝብ ሳር በሳር ነው። ሳር በሳር ማለት በቃ ምንም እዚህ ውስጥ ልዩነት የለም። ይሄም ሳር ነው፣ ይሄም ሳር ነው እርስ በርሱ የተሳሰረ ነው። ባር ነገር የለውም። ሳር ውስጥ እንጨት ብትቀት የሳሩ ባህሪና የእንጨቱ ባህሪ ለተወሰነ ጊዜ የአንተ ብልሃት ካልታከለበት በስተቀር ሊያጣጥማቸው አይችልም። እነኚህ ግን ተፈጥሮ ራሱ ያጋምዳቸዋል። ለምሳሌ ያል ሳይታጨዱም መሬት ላይ በቅለው ባለበት ሰዓት አንዱ አዘን ብሎ ከአንዱ ጋር ተሳስሮ ሁሉን ትልል ይችላል እና በወቅቱ እንግዲህ ይህንን የተገነዘበ ሰው እንትን ያለው ነው እና እንደዛ አይነት ሁኔታ አለ። ሌላው ቀርቶ በየሰፈሩ አሁን ለምሳሌ አዋቂ ሰዎች አሉ አይደለ፣ በየሰፈሩ እና በዛን ሰዓት የነበሩ አሁን ታዋቂ የነበሩ ሰዎች ነበሩ። እነሱ ራሳቸው እንኳን የአካባቢ ሰዎች ለአካባቢ ሰዎች፣ ለአካባቢ ልጆች፣ በተለይ ለሴቶች፣ ለእናቶች ያላቸው ድጋፍ እና ያላቸው እገዛ፣ ያላቸው አገልግሎት እጅግ በጣም የተለየ ነው። አባ ኮራን ሰፈርና አካባቢው ዘመናትን ያስቆጠሩ ነባር ዕድሮችም ይህን ጉርብትና ይህን ቤተሰባዊ ትስስር የማይበጠስ ገመድ ሆነው በአንድ ያበቱና ያቆራኙ ምስጢራት ናቸው። ውል የተለያዩ ዕድሮች አሉ። በ10 ሳንቲም የተመሰረቱ በአስር ሳንቲም የአባ ኮራን መረዳጃ ዕድር የሚባል እጅግ በጣም እድሜ ጠገብ ነው። ይሄ ድር ደግሞ የሚገኘው ምንድን ነው? እዚህ ሶዶ ሰፈር ውስጥ ከጀነራል ገሰሰ ፊዳ ቤት ጀርባ ባለው አቶ አለማየሁ የሚባሉ አሉ እነሱ በነሱ በነሱ በና አቶ ዶኒ በና አቶ አለማየሁ በነ ጀነራል ገሰሰ ፊዳ እዛ አካባቢው ላይ ባሉ ትልልቅ ሰዎች የተመሰረተ ድር ነው። ማህበራዊቻችን በጣም የተሳሰረ እና በጣም ደስ የሚል እኔ እንዲያውም የኔ ዘመዶች እዛ ወደ መሳለሚያ አካባቢ አሉ ወደ ኳስ ሜዳም አሉ እነሱ እኛን ሰፈር እንደተለየ አይነት ማለትም እኔ ቤት የሆነ ነገር ካለ እኔ ምንም ነገር አለከ ጎረቤቶቼና የአካባቢ ልጆቼ ልጆች ናቸው እንዳለ ሁሉ ነገሩን የሚያዘጋጁት ምንም ነገር ምንም እንደዚህ ጎደለብኝ እንኳን ብል እራሳቸው አዋተው ያንን ነገር ያደርጋሉ። ያንን ከማድረግ ወደኋላ ኋላ የማይሉ ምንም ገንዘብ ምናምን አይደለም። ለሰው ልጅ ጎረቤት መጀመሪያ ያለው የጎረቤቱ እንትን በጣም ጥሩዎች ናቸው። እኔ ሰፈሬና አሁን እኔ ሌላ እዛ ዱባይ በምመላለስበት ሰዓት እዚህ ቅር ሲሉኝ አረ ብሞት አልቀርም ብዬ ነው እዚሁ ሰፈሬ እንትን የሚያልኩት። እሱም ወንድሜ አሁን አሜሪካን ይኖር ነበረ፣ አልፈልግም አሜሪካን ብሎ ነው እዚህ። የሰፈር ይሄ ማህበራዊ ሕይወታችን ነው ከሌላ አንፈልግም ብለን እዚህ የምንኖረው እና በጣም ጥሩ አካባቢ ነው። ዙሪያውም በሙሉ እስከ ወንዙ ጠረፍ ድረስ ከጎጃም በረንዳ ይባላል እሱ ክልሉ በሙሉ ያሉት ቤተሰቦች በጠቅላላ ደመራም የሚያበሩት እዚች ጋር አለች። በራፍ ከአጋዚያን ትምህርት ቤቱ እንደዚህ ፊት ለፊት ጽድ ነገር ነበረች እሷ ስር ነው የሚደመረው። ከዛ መልስ እዚ ጋር ድንኳን ተጥሎ ይጋበዛሉ። በማግስቱ የመስቀለት ግብር ተጥሎ ተጠርተው ይበላሉ፣ ይጠጣሉ። ሁሉ ነገሩ ቀርቦ በመከራም ጊዜ ቢሆን በደስታውም ጊዜ ቢሆን ምንም ልዩነት የለም። እከሌ እንደዚህ ነው፣ እከሌ እንደዚሁ ነው የሚባል ነገር የለም እና በፍቅር በሰላም የኖር ሰፈር ነው። ይህ የመረዳዳት ልማድ በአባቶችና በቀደምት የከተማችን ነዋሪዎች ዘንድ ብቻ ባህል የሆነ አይደለም። የአባኮራንና አካባቢው ወጣቶችም እያከናወኑት ያለ ተግባር ነው። ወጣቱ ያው በተለያዩ መንገዶች ተሳስሮ ያለ ነው፣ በተለያየ ነገር። በአሁን ሰዓትም ብታይ ያው ጠቅላላ በአካባቢ የምረደንትን የጓደኛሞች ዕድር፣ የጓደኛሞች ማህበር ተሳስሮ በአጠቃላይ ማህበራዊ ተልእኮ፣ ማህበራዊ ኃላፊነቱን እየተወጣ ያለበት ትውልድ ነው። ይሄ ኬትም አልመጣም፣ ይሄ ኬትም አልመጣም። እነኛ መሰረት ጥለው ያለፉ ትልልቅ ሰዎች በእድሜ አንጋፋ የሆኑ ታዋቂ ሰዎች አባቶች አስቀምጠውት የሄዱት ቅርስ ነው፣ እና ይህንን ይመስላል። በሕፃንነታቸው የአባኮራንና አካባቢው ልጆችን ከቀለም እንዲተዋወቁ ያደረጉ አበው መምህራንና የትምህርት ተቋማት በየሰፈሩ ጥጋጥግ የሚገኙ ነበሩ። በትምህርት ዘርፍ ላልቀኝ እንግዲህ ከዚህ አካባቢ ተምረው በጣም ከፍተኛ ደረጃ ላይ የደረሱ ብዙ ሰዎች አሉ። እነሱንም ደግሞ ለዚህ ሀ ብለው ከመሰረቱ ያበቋቸውም ትምህርት ቤቶች አሉ። ለምሳሌ አፍሪካ አንድነት ቁጥር ሁለት የሚባለው ትምህርት ቤት እጅግ ታሪካዊ ትምህርት ቤት ነው። ይሄ ትምህርት ቤት አቶ ከበደ የሚባሉ የእሳቸው የግል ትምህርት ቤት ነበረ ትምህርት ቤቶች በአዋጅ ወደ መንግስት ከመዞራቸው በፊት እና ዛሬ እሳቸው ያስተማሯቸው ልጆች በሙሉ ግማሹ ኢንጂነር ነው፣ ግማሹ ዶክተር ነው። በሚኒስትርነት ደረጃ ሁሉ በቀድሞ እንትን የነበሩ ማአት ሰዎች እንዳሉ ነው የሚነገረን። እኛ እንኳን በቅርብ ከምናውቀው አሁን እንደ ዶክተር ነዋይ ገሰሰ አይነቱ ጥቁር አንበሳ ሆስፒታል የህክምና መምህር የነበሩ ሰዎች ሁሉ እዚህ ትምህርት ቤት ነው የተማሩት። ሌላው ነ ይሳቁ ሴና አባቦራ ደራሲ ይሳቁ ሴና አባቦራ ሄላ የምትባለዋን መጽሐፍ የጻፈ ድንቅ ልጅ እዚህ ትምህርት ቤት ነው የተማረው እና ብዙ ልጆች እዚህ ትምህርት ቤት ተምረዋል እኔንም ጨምሮ እዚህ ትምህርት ቤት ነው የተማርነው እና ይሄ አፍሪካ አንድነት ሰውየው ደግሞ ለትምህርት መስፋፋት ያልተማሩ ልጆች ትምህርት እንዲያገኙ በማድረግ ደረጃ በጣም ከፍተኛ ጥረት የነበራቸው ነው። ምናልባት ፈቃዱ ስለሌለ ስም ላልጠቅስ እችላለሁ። በአሁን ሰዓት ከፍተኛ የሂሳብ ባለሙያ የሆነ የዚሁ ሰፈር ነዋሪ የነበረ ልጅ ነበረ። እሱ ዝም ብሎ ትምህርት አይማርም። ሜዳ ላይ ቆሙ ሰው መጥተው በአጋጣሚ የሳቸው መኪና ተደግፎ እንደቆመ ይመጣሉ፣ ያዩታል። ከዛ ለምን አትማርም? ምንሰራል ያለ በትምህርት ሰዓት ሲሉት አልማር ምናም ሲላቸው እጁን ይዘው አስገብተው በሉኔ ነኝ እንትን ምለው ብለው አስተማሩት። ይሄው አሁን ዛሬ ከፍተኛ ደረጃ ላይ ሊደርስ ይቻለ። ይሄ ቀላል እንትን አይደለም። በእርግጥ ቁጥር አንድ እዚህ የአፍሪካ አትክልት ተር አካባቢ አለ፣ ግን ያኛው ካለበትም አካባቢ ከአጠቃላይ እንትኑም የዚህን ያህል ግነት የለውም። ይሄ አበበች ጎበና ትምህርት ቤት ከዚህ ትምህርት ቤት ማህፀን ውስጥ የወጣ ትምህርት ቤት ነው ያበበ። ምክንያቱም ይሄ ትምህርት ቤት ያንን ማስተዳደር በማይችልበት ሰዓትና እዚህ ትምህርት ቤት አካባቢም ውስጥ ግብዓቶች ባልተሟሉበት ሰዓት የአበበች ጎበና ድርጅት ሴትዮዋ በተለይ በደንብ እዚያ አካባቢ እናት ስለነበሩት ይሄን አካባቢ በደንብ የኖሩበት ስለሆነ ለትምህርት ቤቱ ድጋፍ እንዲደረግ በማድረግ ያን ትምህርት ቤት ደግሞ ትምህርት ቤቱ በራሱ ፈቃድ እሳቸው እንዲያስተዳድሩ ሰጠው። እዛም አንደኛ የመጀመሪያ ደረጃ ትምህርት ቤት ተከፈተ። ይሄ አፍሪካ አንድነት ትምህርት ቤት ኬጂ ተጨምሮበት ታክሎበት እንዲቀጥል ተደረገ። በአሁን ሰዓት ደግሞ የአፍሪካ ከአፍሪካ ሕብረት ሁሉ መጥተው አይተውታል። በስማቸውም ስለሚጠራ ልዩ እገዛ በማድረግ ከፍ ያለ ደረጃ ለማድረስ እየተሰራበት እንዳለ መረጃው አለኝ እና ወዲያ ደግሞ ስትሄድ በአጋጣሚ እንግዲህ ያለመታደል ሆኖ እዚህ ትምህርት ክልል ውስጥ ያለው ሁለት ትምህርት ቤት ነው። የአፍሪካ አንድነት ትምህርት ቤትና አጋዚያን ያለው አጋዚያን አጋዚያን ትምህርት ቤት ቁጥር ሶስት ሌላ ጋዚያን አለ ሌላ ቦታ እና ቁጥር ሶስት ነው። ይሄ እንግዲህ በመጀመሪያ ደረጃ ከአንድ እስከ ስምንት ያክፍል ሲያስተምር የነበረ ትምህርት ቤት ነው። ከተወሰነ ዓመት በኋላ ነው ሀይ ስኩል ሆኖ አሁን ሀይ ስኩል ሆኖ እያገለገለ ይገኛል እና በትምህርት ዘርፉም ይሄ ከፍታ ያስተዋል። ከዚህ ውጭ መደበኛ ባልሆኑ ትምህርት ቤት የራስ ምሩ ግቢ ውስጥ ራስ ምሩ ግቢ ውስጥ አሁን ኢንዱስትሪ መንደር ተብሎ የተከፈተበት ውስጥ አንድ የድሮ ርዕሰ መምር የነበሩ እዛ ጋዚያን ርዕሰ መምር የነበሩ እሳቸው ከፍተው ጎልማሶችን መማር የማይችሉ ህጻናቶችን ሁሉ ሰብስበው ያስተምሩ ነበረ አቶ ወሰን ብርሃኑ የሚባሉ እና አሁን ልጃቸው ትልቅ ባለ ሀብት ነው። እያሱ ወሰኑ ይባላል። ብዙ ለወጆች ያሉት በጣም ትልቅ እንትን ነው። እሳቸው እዛ ውስጥ ልጆችን እንትን ብለው ያስተምሩ ነበረ። የተወደዳችሁ የወይ አዲስ አበባ አድማጮች አባ ኮራንን የሚያስቃኘው ዝግጅታችን በዚህ አላበቃም ሳምንት በሁለተኛው ክፍል ስለ ሰፈሩ የተለያዩ ጉዳዮችን እናነሳሳለን። ስፖርት፣ ኪነ ጥበብና የመሳሰሉትን የሰፈሩን ልሂቃን ሰዎችንም እናስታውሳችኋለን። የሳምንት ሰው ይበለን። ሐሳብ አስተያየቶቻችሁ አይለዩን። እስከ አስር ሰዓት ድረስ ወይ አዲስ አበባ ይቀጥላል። አብራችሁን ቆዩ።